ሰላም ነው። ሁለት ሺህ የሚደርሱ ከፍተኛ ካድሪዎች አዳራሹን ሞልተዋል። የአዳማው ስብሰባ ማዕከል ብልጽግናዊ በሆነ የድግስና የመድረክ መንፈስ ሙልት ብሏል። ጠቅላይ ሚኒስትሩ መክፈቻውንና መዝጊያውን ሊናገሩ ሁለት ጊዜ ተገኙ። ሲልኳቸው ወደት ሲጠሯቸውም አቤት በሚሉ ካድሪዎቻቸውን ፊት ላፕቶፕ ይዘው ተሰየሙ። ጠለቅ ያለ ትንተና የመሪ የሚመስል ሐሳብ ግን አይናገሩም እንሽላሊቶችን ጭልፊቶችን ጉንዳኖችን ዝሆኖችን ወዘተ የሳሉበትን ፓወርፖይንት እያሳዩ እንደ ኬጂ ሕፃናት ካድሮቻቸውን በስዕል ያስረዷቸዋል ተጽፎ የተዘጋጀ የመወያያ ሰነድ የላቸውም አእምሮን ቆንጠጥ የሚያደርግ አቅም ያለው ሰው የሚናገረው ችሎታ ያለው መሪ ያዘጋጀው ሁለት ገጽ ጽሑፍ የለም በስዕል የቀረበውን ነገር ብቻ ይናገራሉ ይቺ ጥንቸል ከዚህ ተነስታ ወደዚህ የተሻገረችው የመሻገርን አቅም ተጠቅማ ነው እያሉ ያሳያሉ ጉንዳኖች ሰዎች እንዲህ ያለ ሰልፍ ሰርተው የሚጓዙት የመደመርን ጥቅም ተረድተው ነው። ዝሆን በጫካ ውስጥ የመከናወን ዕድል ያገኘው ማንንም አልሰማም ብሎ ነው ወዘተ እያሉ ይናገራሉ። ይህንን የሚናገሩትን መጽሐፍ ደግሞ ከፊት አካባቢ የተቀመጡት ካድሮች ግዴታ ነው። እንዲህ ያለውን ንግግር ምን ብለው እንደሚጽፉት ምን እያሉ ማስታወሻ እንደሚይዙ የሚያውቀው የሚጽፉበት ደብተር ብቻ ነው። በዚህ መሃል ታዲያ አንዳንድ ነገር በቀጥታ ይናገራሉ። በፓወርፖይንቱ ላይ በጥንቸልም ሆነ በጉንዳን ያልተሰየመ ነገር በረዥሙ ንግግር መሃል ጣል ያደርጋሉ። ጠቅላይ ሚኒስትሩ ስለ ውጭ ግንኙነታቸው ሲያነሱ በመሃል በምሬትም በእብሪትም ተናገሩ። በወቅቱ አፈላጠበኛቸው የነበሩትን የሶማሊያንና የኤርትራን መሪዎች በንቀት በማጣጣልና በዘለፋ እያነሱ ከጣሏቸው በኋላ በተለይ የአስመራውን ኢሳያስን በተመለከተ ሰፋ ያለ ነገር ተናገሩ። ይሄ ሽማግሌ አርጅቷል፣ ከአምስት ዓመት በፊት እንደቆመ ነው። ሰራዊቱ ያረጀ፣ ሐሳቡ ያረጀ፣ እሱም ያረጀ ነው። ይህ ሰውዬ የሚነካን ከሆነ ኤርትራን እንደ ጋዛ እናድርጋታለን በማለት ሲናገሩ የደነገጠም የተገረመም ጥቂት አልሆነም። ያ መዋደድ ያ አምባሻ የሚያቋርስ ቆሎ የሚያጓርስ ፍቅራችሁ የት ገብቶ ነው እዚህ ደረጃ የደረሳችሁት ብሎ የጠየቀም የደነገጠም ደፋር ግን የለም። እሳቸው ግን ከአንድም ሁለት ጊዜ ተናግረው አጽኖት የሰጡበት ጉዳይ ይህ ሰውዬ የሚነካን ከሆነ ኤርትራን እንደ ጋዛ እናደርጋታለን የሚለውን ነው። ይህንን ጉዳይ ኢትዮ ፎረም በወቅቱ ከውስጥ ምንጮቹ አግኝቶ ሲዘግበው ከአገዛዙ የሚዲያ ቅምጦች መካከል ጥቂቶቹ በተለይም ለአስመራና ለአዲስ አበባም አድረው ገና አስተላለፋቸውን በወቅቱ ለመለየት ቸግሯቸው የነበሩ በሁለት ጌቶች መካከል ያደሩ ባሪያዎች ጉዳዩ ውሸት ነው አልተባለም፣ እያሉ እንደተለመደው ካሜራ ፊት ቁጭ ብለው አወሩ። በአስመራና በአዲስ አበባ ፍቅር መሃል ተቸንክረው ከሁለቱም ጭልፋ ላይ ሲያጠቅሱ ለባጁት ለነዚህ ሰዎች የተባለውን ሳይሆን ምኞታቸውን ቢናገሩም አለቃቸው ግን ነገሩን ከዝግ አዳራሽ አውጥተው በቀጥታ ቴሌቪዥን መናገር ጀምረዋል። ኤርትራን እንደ ጋዛ እንደሚያወድሟት እንደ ዩክሬን እንደሚወሯት ግልጽ አድርገዋል። ነባሩንና ታሪካዊ የኢትዮጵያ ጠላት የሆነው ሻቢያና ለስሜ መጠሪያ ኢትዮጵያ ያላ ፍርሳት ብሎ የተነሳው የሻቢያ ምልምል የሆነው ብልጽግና ሁለቱም የሚያደርጉት ጦርነት ድሃን ከማጫረስ በቀር አንዳች ውጤት አይኖረውም የሚለው የሰነበተ ትንታኔ በቂ እንዳልሆነም ይፋ ሆኗል። ውጤቱ ኤርትራን እንደ ዩክሬንና ፍልስጤም ወሮ እንደ ቻሲቪያር እንደ ቶርቴስክና እንደ ጋዛ ማፍረስ መሆኑ ግልጽ ተደርጓል። ማንም አያድንህም የሚለው ደግሞ የዛቸው መጠቅለያ ነው። ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው፣ ግልጽ ነው ውጤቱ። ከዛ በኋላ የየ አይሰራም፣ አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል፣ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞቷ አንተው ነው። ዩክሬንን እያየ ፍልስጤምን እያየ የሚለው ምሳሌ ፑቲን ዩክሬንን ወረው ኔታንያሁ ጋዛን አውድመው ምንም አልሆኑምና የእኔም እንዲሁ ነው ለማለት ነው። ቁም ነገሩም ያለው እዚህ ላይ ነው። ጠቅላይ ሚኒስትር አብይ ኤርትራን እንደ ጋዛ አሊያም እንደ ዩክሬን አደርጋታለሁ ሲሉ ምን ማለታቸው ነው? ኢሳያስ አፈወርቂን እንደ እስማኤል ሐኔህ ፊልጶስ ወልደ ዮሐንስን እንደ መሐመድ ደኢፍ ገድላችኋለሁ እያሉ እንዳልሆነ ንግግራቸውም ማኝ ነው። እነዚህን የሻቢያ መሪዎች ማስወገድ አይደለም ግባቸው። የንግግራቸው ኢላማ ኤርትራና ህዝቧ እንጂ መሪዎቹ አይደሉም። የኤርትራ ህዝብ እንጂ ነባሩ የኢትዮጵያ ጠላት ሻቢያ አይደለም። ጠቅላይ ሚኒስትር አብይ ኤርትራን እንደ ጋዛ አድርጋለሁ ሲሉ ሰባ ሺህ ህፃናትንና እናቶችን እገድላለሁ እያሉ ነውን? ለመሆኑስ ጋዛንና ዩክሬንን ምሳሌ ማድረግ ከአንድ ጤነኛ አእምሮ የሚመነጭቅን ነውን የሚል ጥያቄን ማንሳት ተገቢ ይሆናል። የዩክሬንና የጋዛ ወራሪዎች በህፃናትና በእናቶች ሞት፣ በመሠረተ ልማትና በከተሞች ውድመት የሚታወሱ የጦርነት አስቀያሚ ገጾች ናቸው። ኢትዮጵያውያን ከሐማስ የላቀ ጠላት ከጎረቤታቸው ከኤርትራ በኩል እንዳለ ሁሉ ለአገሩ መደፈርና ለህዝቡ መበደል የማይጨነቅ ይልቁንም ኑ ግደሉልኝና አገሩንም ሴቶችንም እንድፈሩ ብሎ የሚጋብዝ ስልጣንና ስልጣን የሚያስገኛቸውን የዘረፋ ጥቅሞች ብቻ የሚያጋብስ መንግስትና ጠቅላይ ሚኒስትር እንጂ እንደ ነታንያሁ መደፈር የሚያንገበግበው መሪን እንዳልታደሉ ማያውቁምን። ደግሞስ ዩክሬንን ምሳሌ ማድረግ ዓለም ሁሉ ተባብሮ ያውግዘኝ በማቀብ በማዕቀብ የሚቅጣኝ ማለት እንደሆነ አልገባቸውምን። ማንም አያድንህም ሲሉስ ዓለም ጋዛንና ዩክሬንን ከውድመት መታደግ ቢያቅተው እንደገና ሌላ ጋዛና ዶንባስክ ቀይ ባህር አጠገብ እንዲፈጠር የሚፈቅድ ይመስሎታልን? የሚሉት ጥያቄዎች መሰረታዊ ናቸው። ለእርሳቸው ግን ሰው ቁጥር ነውና የፕሮፓጋንዳ ሎሌዎቻቸው 95 ለ5 ሚሊዮን ይሉ እንደነበረው 3 ሚሊዮን ለ130 ሚሊዮን እያሉ ነው። የታማዦር ሹሙ አስቀድመው 2 ሚሊዮን ለ200 ሚሊዮን ሲሉ የነበረውንም 1 ሚሊዮን ጨምረውበት ኢላማው ጠቅላላዊ የኤርትራ ህዝብ መሆኑን አስረግጠው ይናገራሉ። ኢትዮጵያ ኦልሬዲ ትልቅ ናት እኮ። የት ነው የምታደርገው? በአፍሪካ ትል ሁለተኛ ትልቅ ፖፕሌሽን እኮናት በአለም እኮ አስረኛዋ ናት። ትልቅ ናት በነገራችን ላይ በየአመቱ ኢትዮጵያ 3 ሚሊዮን ሰው ገደማ ትጨምራለች። በየአመቱ አንዳንድ ኤርትራ ትጨምራለች። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 አመት አመታት 200 ሚሊዮን ይሆናል። እንዴት በሁለት ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ጨዋታው ሆነ። ዓላማውም ለኢትዮጵያ የባህር በር ማስገኘት ሳይሆን ሕዝብንና ሕዝብን ማጫረስ መሆኑ ግልጽ ተደርጓል። የኤርትራ ሕዝብ ሆይ 200 ሚሊዮኑ ኢትዮጵያዊ የአሁኑ ብቻ ሳይሆን ወደፊት የሚወለደውም ኢትዮጵያዊ በጠቅላላ ጠላትህ መሆኑን ወቅ የሚል ጥሪ ነው። የብልጽግና ሹሞች የኤርትራን ባለሥልጣናት በክፉ ላለማንሳት ይጠነቀቃሉ። የኤርትራን ሕዝብ ግን ቁጥሩን እየጠቀሱ ያስፈራሩታል። ጠቅላይ ሚኒስትሩ ውስብስቡን የኢትዮ ኤርትራ ግንኙነት እንደማይረዱት በ2011 ለኢሳያስና ለየማነ ገብረአብ የቡና ቁርስ እያዘገኑ በተናገሯቸው ንግግሮች አሳይተዋል። ነፍስ ካወቁ ጀምረው ኢትዮጵያን መውጋትና ማዋጋት ዋና ስራቸው አድርገውት 60 ዓመት ሙሉ በዚሁ ተግባር ያሳለፉትን አቶ ኢሳያስን በኢትዮጵያ ፍቅር ያበደ ሲሉም የሁለቱ አገራት ግንኙነት የማይገባቸው መሆኑን አስረግጠዋል። ጥያቄው ጠቅላይ ሚኒስትሩ ኤርትራን ጋዛና ዩክሬን አድርጋታለሁ ሲሉ ምን ማለታቸውን የሚለው ነው። በፍልስጤም በ23 ወራት ውስጥ 70 ሺህ የሚደርስ ህዝብ መገደሉ፣ ከዚህም ውስጥ 20 ሺህ የሚሆኑት ሕፃናት መሆናቸው ተዘግቧል። በነ ብርሃኑ ጁላና አብይ አህመድ ስታስቲክሳዊ መረጃ የኤርትራና የጋዛ ህዝብ ተቀራራቢ ቁጥር ያለው ነው። እናም ኤርትራን እንደ ጋዛ አድርጋታለሁ ሲሉ ሰባ ሺህ ህዝብ በጠቅላላ አርባ ሺህ ህፃን ደግሞ በተለየ እንገድላለን እያሉ ነውን የሚለውን ጥያቄ ማንሳት ልክ ነው። በጋዛ ከሚኖረው ሁለት ነጥብ አንድ ሚሊዮን ህዝብ ውስጥ አንድ ነጥብ ዘጠኝ ሚሊዮኑ ማለትም ከዘጠና በመቶ በላይ የሚሆነው ከቤቱ ተፈናቅሏል። በጋዛ ውስጥ ትምህርት ቆሟል። 625 ሺህ ህጻናትም ከትምህርት ውጭ ሆነው ከርመዋል። አብይ ኤርትራን እንደ ጋዛ ሲያደርጓት 3 ሚሊዮን ከሚገመተው የኤርትራ ህዝብ 2.7 ሚሊዮኑን አፈናቅላለሁ እያሉ ነውን? አንድም ኤርትራዊ ትምህርት ቤት እንዳይደርስ አድርገዋለሁ እያሉ ነውን? ማለትም ተገቢ ነው። ጠቅላይ ሚኒስትር አብይ ለዓለም አቀፉ ማህበረሰብ አቤት እንላለን፣ በህግ እንጠይቃለን፣ የኤርትራን መንግስት በዲፕሎማሲው ዓለም አጋልጠነው የሚገባንን እናገኛለን አላሉም። በተለመደው ጦረኛ እምነታቸው ኤርትራን እንደ ዩክሬንም እንደ ፍልስጤምም እናደርገዋለን ያኔ የሚያድነው ዓለም አቀፍ ወገን የለም ነው ያሉት። ከበደ አለ ተሰማ አለ ሊባል አያዋጣም። ከበደ ተሰማ አስር ጥይት አይቀበልሃል እንጂ መጥቶ አይሞትልን። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን በቲፎዞ ውጊያ እንደማይቆማየን እኮ የሚሉት የዩክሬንን ጦርነት መሆኑ ነው። ወረራ መፈጸም የሚያስከብር ይመስል ዩክሬንን በሩሲያ መወረሯን እንደ ተገቢ ነገር ያነሱታል። የአውሮፓ ድጋፍም አላደነውም እያሉ ነው። እናም ሩሲያ ዩክሬንን እንደወረረች ሁሉ እኔም ወደ ኤርትራ ዘምታለሁ ሆነው ነገሩ። በዩክሬን ጦርነት 40 ሺህ ሲቪል እንደተገደለ ሁሉ በኤርትራም ይኸው ይሆናል ነው። በዚያች ምስራቅ አውሮፓዊት ሀገር አራት ሚሊዮን ሕዝብ ተፈናቅሏል። 7 ሚሊዮኑም ተሰዷል። ይህ ማለት የኤርትራን ሕዝብ በጠቅላላ እናፈናቅለል ተደርጓለን እንነቅለዋለን ማለት ነው። ቀጥሎ የሚነሳው ጥያቄ በእርግጥ ጠቅላይ ሚኒስትሩ ያን ያህል በኤርትራ ህዝብ ላይ ሊጨክኑ ይችላሉ ወይ የሚለው ነው። ይህንን ጥያቄ ያነሳንለት በአምናው የብልጽግና ስብሰባ ላይ የተሳተፈ ከፍተኛ ሹም በወቅቱ በአዳማ ስብሰባ ላይ ከነበረው ስሜታቸው ተነስቼም ሆነ ከሚታወቀው የእሳቸው ጠባይ ላይ ተመርኩዤ የምነግርህ ነገር ያደርጉታል ብዬ ነው ሲል መልሶ ነበር። በራሳቸው ሀገር ህዝብ ላይ ለመጨከን ያላመነቱትና ያላቅማሙት ጠቅላይ ሚኒስትሩ ኑ ከታሪክና ከምድረገጽና አጥፋ እያሉ ኑ አረሞችንና ካንሰሮችን እንንቀል እያሉ በአገሪቱ የእርስ በርስ ጦርነት ታሪክ ታይቶ የማይታወቅ ዕልቂት የፈጸሙት አብይ ለኤርትራ ህዝብ ርኅራሄ ሊኖራቸው አይችልም ነው ማብራሪያው። ጠቅላይ ሚኒስትር አብይ ጦርነት አደርጋለሁ ብለው የተዉበት ወቅት የለም። ምርጫ ካደረጋችሁ እናቶችን የሚያስለቅስ ወጣቶችን የሚጨርስ ህዝብን የሚያፈናቅል እርምጃ ወስዳለሁ ብለው ተናግረው የዛቱት ከትግራይ ጦርነት ስድስት ወራት አስቀድመው ነው። እንዳሉትም ልክ እስራኤል በጋዛ ላይ እንዳደረገችው ሚሊዮኖችን ከትምህርት ውጭ አድርገው አንድ ሶስተኛውን የትግራይን ህዝብ አፈናቅለው፣ ልክ እንደ ዩክሬኗ ማሪዮፖል እርዳታና የሰብአዊ አቅርቦት ከልክለው፣ ልክ በአከሙትና ማይሪንካ እንደሆኑት ሁሉ በአየርም በምድርም ደብድበው አንድ ሚሊዮን ህዝብ ፈጅተው በመጨረሻም ትግራይን በሻሻ አደረግኳት ብለው በኩራት ተናግረዋል። መቀሌ የዛሬ 78 ወር ስንሄድ የስበት ማዕከል የመንግስት ማዕከል የምናቀውና የማናቀው ሪሶርስ ማዕከል ነው የነበረው። ዛሬ ግን ስንወጣ ከአብይ ዓዲ ወይም ከሽራሮ ወይም ከበሻሻ የሚለየው ነገር የለም። መቀለን በሻሻ ማድረግ የቻለ አእምሮ ኤርትራን ጋዛ አስመራን እንደ ካርኪቭ የሚያደርግበት ምክንያት ምንድን ነው የሚለው ጥያቄ የሚነሳው እዚህ ጋር ነው። የራሴ ሀገርና ህዝብ ነው በሚሉት ማህበረሰብ ላይ ይህንን ያህል መጨከን ከቻሉ እስራኤሎች ጋዛን ካደረጉት በላይ ሩሲያ በዩክሬን ከፈጸመችውም የላቀ አብይና ግብረ አበሮቻቸው ትግራይን አድርገዋል። የራሳቸው ነው በተባለው ህዝብ ላይ ይህንን የከፋ በደል የፈጸሙ መሪ በአድና ጎረቤት በሆነው የኤርትራ ህዝብ ላይ ተመሳሳይ ነገር ከማድረግ የሚያግዳቸው ነገር ምንድን ነው የሚለው ጥያቄም ምላሹ ግራ አጋቢ የማይሆነው ከእሳቸው ነባር ጦረኛ ባህሪ በመነሳት ነው። እያለም ይቀጥላል። የእስራኤሉ ጠቅላይ ሚኒስትር በጋዛ ህዝብ ላይ ጦርነት እያካሄድኩ ነው፣ የተጣላሁትም ከጋዛ ህዝብ ጋር ነው ብለው አይናገሩም። ቢያንስ ለአመል ያህል ለፖለቲካዊ ትክክለኛነትም ሲሉ የምንዋጋው ከሽብርተኛው ሐማስ ጋር ነው ይሉ ነበር። የሩሲያው ፕሬዚዳንትም እንዲሁ። የኢትዮጵያው ጠቅላይ ሚኒስትር ግን ጦርነት በሚካሄድበት ወቅት ጦርነቱ የሚካሄድበትን ህዝብም እንደ ወንጀለኛና መጥፋት ያለበት አድርገው የሚናገሩ ያንን ለማድረግ የሚተጉ መሆናቸውን አሳይተዋል። ትግራይ ውስጥ ጁንታውን አሸንፈነው ነው ህዝቡን የወጋን ያሉት እሳቸው ናቸው። የአማራን ህዝብ ሽፍታ ደባቂ ብለው የፈረጁት እሳቸው ናቸው። ከጥቂት ሰዎች ጋር ያላቸውን ጸብ ህዝብን ከትዝታ ከታሪክና ከምድረገጽ ለማጥፋት አቅደው የሚዘምቱት እሳቸው ናቸው። 2 ሚሊዮን ለ200 ሚሊዮን፣ 3 ሚሊዮን ለ130 ሚሊዮን የሚል ዘመቻ የሚከፍቱትም እሳቸው ናቸው። እናም ህዝብን በዚህ መልኩ በጠላትነት የፈረጀ አንጎል በጋዛ ከተፈጸመው በዩክሬንም ከሆነው በላይ የከፋ ጉዳት እንደሚያደርስ ቢተነበይ ለትክክለኛነት የተጠጋ እውነት ነው። ስለዚህ የሆዴድ ብልጽግና ኤርትራ ላይ ጦርነት ቢከፍት የሐማሴን አርሶ አደርም ሆነ የጋሽ ባርካ አርብቶ አደር ለሳቸው እንደ ሻዕቢያና እንደ ጋዛ ህዝብ መጥፋት ያለበት ሆኖ መታየቱ ከወዲሁ እየተገለጸ ነው። ከኔታንያሁ የባሰ ጭካኔ ያላቸው ጠቅላይ ሚኒስትር አብይ ኤርትራን ጋዛ አድርጋታለሁ አሉ እንጂ ኢሳያስ አፈወርቂን እንደ እስማኤል ሃኒያ አጠፋዋለሁ፣ ፊሊጶስ ወልደ ዮሐንስን እንደ መሐመድ ዳይፍ ካላጠፋው ትረፍ አላገኝም አላሉም። ሻቢያን ወይም በጸረ ኢትዮጵያ ሴራው የሚታወቀውን የአገዛዙን የላይኛውን ኃይል አስወግዳለሁ አላሉም። ማነጻጸሪያቸው ፍልስጤምና ዩክሬን ናቸው። ይህንን ያስተዋለ አንድ የቀድሞ ባለሥልጣን አብይ፣ አንድ የረሱት እውነት አለ ይላል። ዓለም የጋዛን ሕፃናት ለማዳንና የፍልስጤምን ውድመት ለመታደግ ያደርገው ጥረት የረፈደ ወይም ኢምንት ሊሆን ይችላል። የዩክሬንንም መወረር ለመከላከል አቅም የለሽ መስሎ ሊሆን ይችላል። ይሁን እንጂ አብይ እንደ ኔታንያሁ ወይም እንደ ፑቲን አገር ወዳድ ሳይሆኑ ከሚወሯቸው የሻቢያ ባለስልጣናት ባላነሰ ምናልባትም በባሰ ኢትዮጵያን የሚጠሉና ኢትዮጵያን ለማውደም የቆረጡ ከኢትዮጵያ ታዋቂና ነባር ጠላቶች ጋር ሆነው የኢትዮጵያን ይወጉ ናቸው። እነ ኔታንያሁና ፑቲን አገራቸውን ለመከላከልና ለመጥቀም ብለው በጎረቤቶቻቸው ላይ ወረራ ከፍተዋል። አብይ አህመድ የሚከፍቱት የትኛውም ጦርነት ግን ኢትዮጵያን ለማፍረስ ይጠቅመኛል በሚል የሚቀመር ነው። ከግል ፍርሃት ቂምና ስጋትም የሚነሳ ነው ይላል አብይ አህመድ አበክረ የተናገሩት ዩክሬንንና ጋዛን ያላዳነ አለም ኤርትራን ሊከላከላት አይችልም የሚለውን ነው። ትልቅ ነኝ ብሎ ትንንሽ አገራትን መውረር ወይም አቅምን ሳያውቁ እንደ ሻቢያ አገዛዝ ጎረቤቶችን መውጋት የአምባገነኖች ጠባይ ነው። እንዳም ሆኖ ወረራ በቅድስና የሚሞገስበት ዘመን ርቆ ሄዷል። ዓለም ዩክሬንንና ጋዛን በበቂ ሁኔታ አልተከላከለም ማለት የዓለም አንድ ሶስተኛ ንግድ በሚንቀሳቀስበት አካባቢ የሚካሄድን ጦርነት በዝምታ ያልፋል ማለት አይደለም። አብይ እንደ ኔታንያሁም ሆነ እንደ ፑቲን አይደሉም እና ኢትዮጵያም እንደ ሩሲያና እስራኤል አይደለችምና የጦር ሜዳውም ጋዛና ዶንባስ ካይደሉምና የውህደት ብልጽግና ወረራ በዝምታ ይታለፋል ማለት አይደለም። ዛሬ ኔታንያሁም ፑቲንም የእስር ማዘዣ ተቆርጦባቸው ለከፋ የዲፕሎማሲ ውድቀት የተዳረጉት እንዳሻቸው ከአገር አገር የማይጓዙት በዚሁ ጦረኛ ስራቸው ምክንያት ነው። እንደ ኔታንያሁ ለህዝባቸው የሚቆረቆሩ ሳይሆኑ ከጠላት ጋር አብረው ህዝባቸውን የሚወጉ ጠቅላይ ሚኒስትር ያሏት ኢትዮጵያ የጨለማ ዘመን አጋሪ ናቸው ይሏቸው ከነበሩት የአስመራ ባለሥልጣናት ጋር ከተቃቀሩ በኋላ ጦራቸው የሚሰበቀው በኤርትራ ህዝብ ላይ መሆኑ ግን ግልፅ ሆኗል። እንደ ፑቲን የአገር ፍቅርን አልታደሉምና ህዝባቸውን በሻዕቢያ አገዛዝ ሲገድሉ ኖረው አሁን ደግሞ ማንም ስለማያድነው ልውጋው እያሉ ነው። መልካሙን ሁሉ መመኘት በዚሁ እንሰናበታለን።